ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦቼ እንደኔ ያላና ነኝ ዛሬ የአልጋ ልብስ ዋጋ እንደምነግራችሁ በዚው ማለት ነው ዕቃ ስ እያንዳንዱ የምፈልገውንና የማልፈልገውንም ዋጋቸው ጠይቄ ነግራችኋለሁ፣ ማለት ነው። የማምሩ ምስኪኖች እንደዚህ ላይ ነው ሄዶ አይኔ ያረፈ ማለት ነው። የቱርክነቱ ያው በጣም ነው የሚያምረው፣ በጣም ያምራል። እናቴ አምስት ሺህ ብር

ወፍራም ነው ግን፣ ይሄ ሻማ ነገር ነው። ይሄ አንሶላው ነው። አንሶላው ራሱ ናቸው። ግን ስንት ነው ዋጋ? መጨረሻ ላይ ምን ዋጋ ስንት ነው?

ቅልል ያለው ለማጠብ ይመቻል ስኳ እንዲህ አይነት ነው አንሶላ የለውም ማለት እኮ ነው እና ብርድ ልብስ ነው አይ

የት? እነዛ ስንት ናቸው? ግን ውድ ነው። ይሆነችም ሳይሆን መናገር ነው። ዋጋው መቼ ነው ቀለል ያለ? ስላለ ምክንያቱም ነው

ያኛው ብርድ ልብሱ ስንት ነው? እሱ የያዘችው ያኛው ሁለት ሺህ ሁለት ሺህ አምስት መቶ ነው ያለው? ይሄ ነው ያኛው። ያኛው እኔም ፈልግ ያኛው ቆንጆ ነው። ሚቦጨቅ ይመስላል። እኔ ቆይ በቀጣይ ማለት ነው ያኛውን ብርድ ልብስ እና አልጋ ልብስ እገዛለሁ። 35ቤተሰብ እንግዲህ የምታዩት ይሄ ዚፑን የምንዘጋው ኮንፎርቱ ይሄ ሶስት ሺህ ሁለት መቶ ብር ነው የመጨረሻ ያደረገልን ማለት ነው። ብርድ ልብሶች ደግሞ ሁለት አይነት ናቸው ያገሩው ወይሽ እና እየተመረጥሽ አንድ አንድ ቡኒ ነገር ነው ያለች ኦንላይን ብልክላት አልገባችልኝም። እኔ ደግሞ ስንቴ ቻርጅ ዘግቷል። ምን ማድረግ አልችልም እና ምንድን ነው የቀረች ስጠኛ

ግን ይላዬ ዋጋው እንገዛላችሁ ኮሪያ። እኔ ግን የልሽ ኢትዮጵያዊ ስለሆንኩ የኢትዮጵያ ልብስ ነው የምለብሰው። የኮሪያ ምናምን አሽቃባጮች አሽቃባጮች ናቸው አንድ ብር ቢሆን የሀገር ውስጥ ነው የምለው የራሴን ሀገር የራሴን ሀገር እንደማበረታታት የሰው ሀገር አስቀብጣለሁ ዘመኛ በላ አሁን ዋጋን ያሉት ራሶ እራሱ ያምራል። እሱም ያምራል። እንትና እያማረኝ ና ምን አይነት ነው የተባልሽው? የትዛዝ ነገር ከባድ ነው። የኛው ምርጥ ነው። ደግሞ ድብዝዝ ማለት በጣም ያልተንቀላቀለ ነው። መጋረጃው አረንጓዴ ነገር አለው። መፈረሻ ምንድን ነው? ኦኬ። ስለዚህ እሱ ጋር ቢመሳሰል ላት አሪፍ ነው። ወዮ ሲያምር! ለምን እዚህ ሽፎን አላሰፈውም? መጨረሻ እኔ የቀረን ቀሚስ ተወዶ ተወዶ እችኛዋ እራሱ ታምራለች። መጨረሻ ላይ አለችው። ሁለት ናቸው። ይ ተከፋ እሷም ታምራለች ታምራለች ታቆርጣለች። እና አሁን እኮ ልጅ ተወለይና አለመግባት እኮ ነው። እኔ ደግሞ ትግ መምጣት አልችልም። አይተሽኝ፣ እንዴት ምን እንደዋል ዛሬ እንደኔ ራሱ ጉሮሮ እያየሽኝ አይደለ እንዴ? ደክሞኝ፣ ቪዲዮ ላይ ግን አልወጣም። ከለሯ አንቺ ያው አሁን ወጣ መብራት ሲነዳ